ዋትሳፕ ዩቱብ ፋሚሊ እንዴት ናችሁልኝ? የእናንተ ወዲቶን በበደቀ ውጤ ሪያክሽን ቪዲዮ ተመልሼ መጥቻለሁ። ዛሬም እናንተን ዘና ፈታ የሚያደርጉ ቪዲዮችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እነሱ ላይ ሪያክት እያደረግን ለመጀመሪያ ጊዜ እያየን አብረን ዘና ፈታ እንላለን። የትም እንዳትሄዱ ሙሉ ቪዲዮ እስከ መጨረሻ ተመልከቱ። እንደተለመደ ሁላችሁም ይህን ቪዲዮ አንዳችሁም ሳትቀሩ ላይክ በማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷንም ኦን ማድረጋቸው ማድረጋች ሳትረሱ የዛሬን ቪዲዮ ተጋበዙሉኝ። መልካም ቆይታ ይመቻችሁ። ጊዜ የምትናዘዘ ነገር ካልተናዘዝ፣ እባክህን አትግደለኝ። እነሱ ከከፈሉ ሶስት እጥፍ አድርጌ እከፍልሃለሁ። እንካ ተቀበለኝ። ከት አትቀበለው። አንተ ገንዘብ አንተ ገዳይ ነህ። እሺ አትቀበለው። ድጋሚ ቀርጸዋለን። አክሽን። ለመጨረሻ ጊዜ እነግርሃለሁ። እነሱ ከከፈሉ

ረለ ምታል ብዙ ጊዜ ጥበበኞች ህይወትን ለምን እንደ ተኩላ ወይ ደግሞ ዎልፍ ኑር እንደሚሉ ታውቃላችሁ? በመጀመሪያ ዎልፍ የሞተ ሬሳ ነገር አይበላም። ልክ እንደ ሌሎች እንስሳት ዎልፍ ሰርከሱ ሲሰራ አታዩትም። ተኩላ ከእናቱ ጋር ወይም እህቱ ጋር አይዳራም። እስከ ህይወት መጨረሻው ድረስ ከአንድ ሴት ጋር ብቻ ነው የሚሆነው ሴቷም ልክ እንደዛው የትዳር አጋራቸው ሲሞቱ በህይወት የቀረው የትዳር አጋር በትንሹ ለሶስት ወር ያዝናል። ሀዘኑም ለአንድ አመት ሊቆይ ይችላል። ተኩላ ወይም ወልፍ ጻድቁ ልጅ ይባላል። ምክንያቱም ብቸኛው እንስሳ ወላጆቹ ሲያረጁ የሚያከብር ስለሆነ ነው። ወላጆች ዋሻ ውስጥ ሲቆዩ፣ ልጆች ደግሞ ከወልፍ ፓክ ጋር በመሆን አድነው ምግብ ያመጡላችኋል። እንደ ሰውኛ ከወልፍ መማር ያለብን ብዙ ነገር አለ። በጣም ብዙ ነገር እንጂ በጣም እኔ በጣም የሚገርመኝ ወልፎች በጣም ትሎያል ናቸው፣ ታማኝ ማለት ነው

ሁሉም ሰው እየገባ የሚወስደው ነገር ምንድን ነበር አለ እንዴ እሱ ምንድን ነው እሱ የቱ ጋር ነው የሚቀመጠው በነፃ ሁሉም እየገባ የሚወስደው እኮ ምንድን ነው ስም የለውም ይሄ እንደዚህ መከላከያ ነገር ነው አው መከላከያው እሱ የቱ ጋር ነው የሚቀመጠው በጣም አረፈርህ ወንድሜ አለቀ አሁን አለቀ አሁን አለቀ አራት አምስት ጤና ጠባይ እኮ ዞሬ እኮ እዚህ እኮ አለ ዛሬ ነው የገባው ዛሬ አለቀ በቃ ስልኬን ያዘው ስልኬን ያዘው እና ሲመጣ እደውላለሁ ችግር የለም ምን ይደረጋል ለዛሬ በቆጥቻለሁ እሺ፣ ኳስ ላይ ነው ከጓደኞቼ ጋር ማለት ሂድ። በቃ ትንሽ እንኳን እንደ ሌሎቹ ሚስቶች አይ ትንሽ ቆይ፣ ለምን ትሄዳለህ፣ ከኔ ጋር ታሳልፍ ምናምን ለምን አላልሽም? ሂዳ እንዴ ምን አገባኝ እኔ ሂድ። እንደውም ጥሩ ነው እሄዳለሁ፣ ችግር የለውም። ይደር ታመሻለህ አይደል? በጣም ነው ላመሽ ምችለው፣ እንደውም አይታወቅም፣ እስከ 7 እስከ 8 ነው ሰፈር እንዳገባ። ምንድነው ማለት አልገባኝም። ሰፈር ለምንድነው ደውልልሽ? አሀ ገባኝ። ሌላ ሰው ማ ታመጫለሽ። ለዛ ነው በቀላሉ ሂድ ስልሽ፣ ከኔ በፊት ቀርቦ እንዲወጣ ሚስቶች እንግዲህ ባሎቻችሁ እያመሹ ካስቸገሩ ያው እንደዚህ አይነት መካኒዝም ተጠቀሙ። ሚሰራ ከሆነ ይሆናል። ብለን ወፋ ጠመድን ሳይሆን ቀረና ፈተን ለቀቅን አለች አክስቴ። ጆሮ ጌጥ ገዛሽ፣ ከዛ አንዱ ጠፋ። ምን ይሁን ብለሽ ነው ሌላውን አሁን እንደዚህ ወጥረሽ ይዘሽ ያስቀመጥሽው? ሲመጣ ምን ልታርጊ ነው? ያኛው ተመልሶ እንደማይመጣ ማመን አለብሽ። ጣይ። መሳቢያ ሞላ ባንቺ ጆሮ ጌጥ አሰናብቼ አብጥኙ። ሴቶች እንግዲህ ሰምታችኋል። ለወንዶች ሲሆን ደግሞ ካልሲ ነው የሚሆነው። አንድ እግር ካልሲ የት እንደሚሰለብ አንደኛው አይታወቅም። ዝም ብሎ ቁምሳጥን ውስጥ ቁጭ ብሎ ነው የሚከርመው። እና ሴቶችም ጆሮ ጌጣችሁን አንደኛውን፣ ወንዶችም ካልሲያችሁን። ሰላም ነው። ሰላም ነው። በቀላሉ አስር ሺህ ብር መስራት ትፈልጋለህ? አዎ። ምን ማድረግ ነው? ይህንን ውሃ ብቻ በመቅመስ ጣዕሙን መንገር። በቃ አዎ። ትቀልዳለህ?

አሁን ምኑ ከብዶ ነው? ቆይ ወደ ኋላ ከሆነ አር ላይ ታረጋለ፣ ወደ ፊት ከሆነ ዲ ላይ ታረጋለ። ፍሬን ነዳጅ፣ ፍሬን ነዳጅ፣ መሪ የሚከብድ ነገር አለ። አይ ለአንድ ቀን ጥሩ። ሶስቱ ልስጠው አልስጠው፣ የሰው ብር ምን ያደርግልኛል? መጥፌ ቢሆንስ? አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው። ይሄን ብር መመለስ አለ አባባ እዛ ጋር ብር ጥለሻ። በዚህ ሰዓት እንደዚህ የነሱ አለ የሰው ገንዘብ የሚመለስ ብር ኢንተርቪው ሰይጣን ነው እንጂ ሰይጣን ያነሳሰኝ። ፈጣሪማ ማ ችግርና ድህነትን አይቶ ተጠቀም ብሎ አስር ሺህ ብር ሰጥቶኝ ነበር፣ ግን እኔ መጠቀም አልቻልኩም። መቼም ያልፍልኝም ይሄ መቼም መቼም ያገኙትን በጣም ነው ያማረብሽ። እራስሽን ዳውን ስለምታደርጊ ነው እንጂ አፕ ነሽ አንቺ። ኢቭን ዙሪ እስቲ አይተሻል። ምን ተሸክመሽ እንደምትዞሪ ገብቶሻል? ግን ሞቲቬሽን ውጡ፣ ፀሐይ ሙቁ። ነፃ ነው ፀሐይ። ብዙ ጊዜ ሞቲቬት የሚደረገው በቻፓ የሚወጣ ነገር ነው። እኔ ግን እዚህ በነጻ የምታገኙትን ኤነርጂ ልነግራችሁ ነው። ፀሐይ ቫይታሚን ዲ፣ ቫይታሚን ኤፍ እና ኤስ አንድ ላይ ነው የሚሰጣችሁ። አንቺ ግን የራስሽን አይተሽዋል። ኬክ ራሱ ልደቴ ነው አሁን ዛሬ ኬክ በልቻለሁ። ግን አንቺን ሳይ ነው አሁን ኬክ የበላው የመሰለኝ። ተገናኝተን እራሱ ግን ሞቲቬትድ መሆን አለባችሁ። አሳጥምድ ነፃ ነው በቃ ነፃ ነፃ የሆኑ ነገሮችን እያደረጋችሁ ህይወታችሁን በረዶ በረዶ ሀገር ስለሆንኩኝ አይደለም። በረዶ ከፍሪጅ ውስጥ አውጣና ፌቶ ውስጥ ክተተው። ሞቲቬሽን ብሎ አንዱ የቀበሌ ሰራተኛ ማለት ነው ቸርች ሄደና ከዛ በኋላ ቸርች ሆኖ ሲጸለይለት ሴጣኑ ጮኸ ማለት ነው። በጣም ሲጮ ከዛ በኋላ ውጣ ውጣ ምናምን ነገር ሲባል ማለት ነው ሴጣኑ ምን ቢጠሩም የሻይ ካልሰጣችሁ ያሉት

ሸና አሁን አልነበረም ማማረር የነበረ በዛም ያደለው ተከፍሎት ይልካል። እኔ አ ያደለው ተከፍሎት ይልካል እና ንክፈለ እኔ እድል ነው እድል እንደሆነማ እኮ ግልጽ ነው። ግልጽ ነው። አሁን ትከፍላለህ ወይስ ይለቀቅ? አረ ለቀቁት። እኔ ብርልኝ ብርልኝም አሁን ናትኝልኝ እስ እስ እስ እስ እስ ስም ያበቃል ደሳለኝ ይባላል ወደ ዘጠኝ ዓመት ሙአይ ታይ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ አሁን ደሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተሩን ቀጭቸው ነው የመጣሁት እሺ አቶ ዳኛ ስለ ዛሬ ፍልሚያ ምን የሚሉት ነገር አለ በዳኝነት ዙሪያ ዝግጅቱን ጨርሻለሁ ችግሮች የሚፈጠሩ ይመስለኛል 11 አምቡላንሶችን አዘጋጅተናል ስለ ተፎካካሪስ ምን ታስባለህ ለተፎካካሪ በጣም አዝናለሁ ማለት ነው ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው ግን አይመጣም ነፍሴ ይማር

አንቺ ምንድን ነው እንደዚህ መጣለው ብለሽ እኔ በጣም አር እንደምወድሽ። አንቺ ለምንድን ነው የማትረጃ? በኋላ የውልሽ። እኔ ቲክቶክ ከጀመርኩ ጊዜ ጀምሮ ብዙ ብዙ ሴቶች ያስጨነቁኝ ነው። ማርያምን ነው ነው የሚልሽ። እኔ ድል የማትጠቀሚ ከሆነ ማለት ነው። እኔ ብዙ ልጆች፣ ብዙ ቆንጆ ሴቶች የደወሉ ምናምን በቃ ያስጨነቁኝ ነው። አንቺ እኔ የማትረጃ ከሆነ ማለት ነው። እኔ እስካሁን እኔ ብዙ ሴቶች እየጠየቁኝ ነው። እኔ አግባ እኔ አግባ ደግሞ ሁሉም እድሜያቸው ስለሄዱ ነው እኔ እነሱን አልፈልግም ብዬ አንቺን እያወሮሻለሁ። አንቺ በዛ ላይ ወጣት ነሽ፣ ቆንጆ ነሽ፣ ምንም ይወጣልሻል። በእናትሽ ፍቅር አንዴት አንዴ አለቃ ሊመጣ ነው፣ ቶሎ ቶሎ አውሪ። አንቺ ምንድን ነው ማትረጂው? እኔ አሁን እኮ እንዳለ ቲክቶክ ላይ እኔም ለእኔ የሚደውሉ ሴቶች ምናምን ላይቭ ላይ ነ የሚያስጨንቁ ቺኮች እንዳለ እድሜያቸው ከሰባ እስከ ሰማንያ ስለሄዱ እኮ ነው። እኔ አንቺ በዛ ላይ አስረስሽ ነው ይቀርልሻል። መሬት እንዳለ ንገራት አንቺ። መቶ አምሳ ካሬ መሬት ነው ያለኝ፣ አራት መቶ አምሳ ካሬ መሬት ነው ያለኝ። አባቴን አባቴ መሬት ለእኔ እንዳለኝ ራሱ እሱ ራሱ አያውቅም። አባቴ ራሱ አያውቅም። አንድ ላይ አራት መቶ አምሳ ካሬ መሬት ግማሹን ሰጥቼሽ ስትሞቴ አንቺን ልቀብርሽ። ደደብ ነሽ እንዴ? ፍቅር አይገባሽም። አንቺ ዕውር ነሽ። እናንተ ገንዘብ ሲኖር ብቻ ነው የሰው ልጅ የምትወዱት። እኔ ደግሞ ገንዘብ አለኝ። ይሄ መሬት ወደ 30 ሚሊዮን ብር ይሸጣል። ይሄ መሬት ማል ከተማ ላይ ነው። እዚህ ማል ከተማ ላይ ነው። እሺ፣ እኔ እኮ በጣም ነው የምወድሽ። በቃ እኔ አንቺን ካየሁ ጊዜ ጀምሮ

በዚህ በአምሌ ማለት ነው። የድሪል ምና ምናምና የምታቁ ሰዎች ያው ታውቃላችሁ፣ ካልሆነ ግን አሁን ላይ ኢትዮጵያ ውስጥ የድሪል እያሉ የሚጃጃሉ ቲኔጀሮች ናቸው፣ ህጻናቶች ማለት ነው። ሲመስለኝ በአምሌ ሊያስተላልፍ የፈለገው መልእክት አለ፣ ምንድን ነው? ይሄ ድሪል እያሉ ምናምን የሚያዝጉ ልጆች ማለት ነው። የምር ተረት ተረት ይሄ ዕቃ ዕቃዎች ምናምን መጫወት ያለባቸው ልጆች ናቸው። በጣም ህጻናት ልጆች ማለት ነው። የሚሰዳደቡት እንደዚህ ምናምን የሚባባሉት ማለት ነው። ለእነሱ ነው ሜሴጁ ኑሃሚናታ የሰፈር ወንድ እንዳለ እየቆመጠባት ተደረገ ተከናወነ፣ ተፈጸመ። ከሷ እርግጠኛ ነሽ? የመስማት አቀማለሽ? አዎ፣ ቀጠል። ልክ በወለጋ ቅቤ የታሸ የሚመስል ጉንጫ እንደ ጉራጌ ክትፎ ቅልት ያለ ከንፈሯ ጭስ፣ ደረቷ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይናለሁ። ና ና ና። ከዛስ ከዛስ? ከዛ ምን አለው ቅቤ ጠጣ፣ ክትፎ በእንጀራ አግኝተ ስልቅጥ። ኗ! ተረጋጊ ተረጋጊ! ስማ እንኳን ቅቤ ጠጣ፣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር፣ እንዳይሞት እኔ ትግደለኛ አትገላግለኝ። አንተ ሄደህ ለሰፈሩ ሰው ለሰፈሩ ጎረምሳ ጀብዴን ተናገር። እቺ የሴጣን ቤተኛ እኔን ሰዓት ገልኛ አታርፍ። አራ ለሰፈሩ ሁሉ ነው ምናገር። ለሰፈሩ ሁሉ ተናገር። እንዳትጨስ ካሁን በኋላ እማማ ዝናሽ አልልም፣ ሙሽሪት ነው የምለው። አቤት ማለት አለበት። ሁለተኛ እማማ ዝናሽ

እንዲህ አይበል ቆንጆዬ፣ ነሽ እኛዋም አይደለ? ስልክ ቁጥርሽን መውሰድ እችላለሁ? ችግር የለውም። አንቺ ስልክሽን አትሰጭኝምን? እሷ እየሰጠችሁ አይደል?

አማርኛ ፊልም ነው ትዝ ያለኝ። ብዙ አማርኛ ፊልሞች ላይ እንደዚህ አይነት ካራክተር ይኖራል አይደል? ዋናዎቹ ሁለቱ ይኖራሉ። ጓደኛ አማቾች ደግሞ የእሷም የሱም እንዲህ እየተጋጩና መጨረሻ ላይ ከዛ ፒስ ይሆናሉ። ማሳመሪያ ናቸው ወይ ቢክ። ይሄን ያባት ሰሚማ ምን እየሰራች ፓርክ እኮ ከጓደኞቼ ጋ ሆኜ መጽሐፍ እያነበበ ጨዋ ሴት ጨዋ ሴት ኒኬትን ያገኘች ግን አንቺ፣ አሁን ደግሞ በኋላ ስለማገኝህም ጥፍሬ ምናምን ሰራለሁ

አድማጮች፣ ኢትዮጵያ ውስጥ ማትከሰሱት ካልነዳችሁ ብቻ ነው። ይባስ ብሎ እንደ ብሔራዊ ጠላት ሚያዘውን ጭቁኑን ታክሲ ሹፌር ከሆናችሁ የተሳፋሪ ስድብ፣ የመንገድ ትራንስፖርት ግልምጫ፣ የትራፊክ ክስናላችሁ አዙራችሁ ልረፍ ብላችሁ ቤታችሁ ብገቡ የሚስታችሁ ግልምጫ፣ የልጆቻችሁ ጫጫታ ሰማይ አድርሶ ሲመልሳችሁ ያኔ ታክሲ ሹፌር ከመሆኑ ውጪ አማራጭ እንደሌላችሁ ስትረዱ ታክሲ ሹፌር ትሆናላችሁ። በቃ ያኔ ነበር እኔም ታክሲ ሹፌርነትን የጀመርኩት። በለታት በአንዷ ቀን ከምዕራብ አዲስ አበባ ሰሚት ወደ ሰሜን አዲስ አበባ ቦሌ በአራት ሶስት ሶስት ሶስት ሁለት አጫጫን ጉዞ ጀመርኩኝ። ሁለት እንስቶችን ከጎን ያስቀምጫለው በብራዚሎች ሳልሳ ቅኝት በተቃኘው ማርሻ አገባቤ በሮናልዲኖ ጎቾ ዲያሴስ ሞሬራ ቾ ፔላዳዳ በተዋበው መሪ አጠቃለሌ ሁለቱን እንስቶች ፈገግ እያሰኘ እያማለልኩ ነው። ድንገት ሳላስበው እንደ አርናይን እየተምዘገዘገ እንደ ኮሊና አይኖቹ ገባገባ ያሉ ፊሽካውን አፉ ውስጥ እንደ ጡጦ እንደያዘ አንተ ታክሲ ሹፌር ዳሪያዝ ዳሪያዝ ሚል ድምጽ ሰማው። ወይኔ ኤፋ ተበላ ለልጆች ዳቦ መግዣ ያስቀመጥከው ገንዘብ ጨሰ፣ ለባልከ ያስቀመጥከው የገቢ ብር ምነደዳ አልኩት። ትራፊቁ ኔጋ ደርሷል። መንጃ ፍቃድ አለኝ፣ አለቃ ምን አጠፋ አልኩት። በአሁንም አንድ ሺ ብር ሳከናንብት እረዳላለኝ። ያኔ አርሰናል የቻምፒዮንስ ሊግ ዋንጫ እንደጠማው፣ ማንቸስተር ዩናይትድም ሶስት ነጥብ እንደጠማው ሁላ እኔም የገቢ ብርና ለልጆች ዳቦ መግዣ ብር እንደጠረረብኝ ባዶጂን ያጨ ጨብጨብኩ ቤት የገባው ፍሬም የማነ ይህን ሲሰማ እንደሚገርም ምንም ጥርጥር የለኝም። ፐርፌክት ፐርፌክት አድርጎ ነው ይሳላል። በአምሌ ፓርቲ ተቀላቀሉ ብያለው። አንተ ማንችም ሰምታችሁኛል። በአምሌ ፓርቲ በመቀላቀል ህይወታችሁ አንድ እርምጃ ተቀላቀላል። ፓርቲ ህይወትን አንድ እርምጃ ወደፊት ታሻሽላለ። አዎ እንኳን ደህና መጣ። ስም ማን ነው? ስሜ አወቀ። አወቀ አወቀ? አላወቀ? አወቀ አላወቀ? በእኛ ፓርቲ አወቀ ማውቀሙ አያውቅም እኛ ፓርቲ ስገባ የመጀመሪያው ኮምቦ ኑ በ ይባላል። ኑ በ አ ኑ በ ማለት ኑሮን በስኳር ማለት ነው። እኛ ፓርቲ ስገባ ጠዋት እየመጣ ስኳር ያለው ሻይ ተጠጣለ ይወጣ ቢያንስ ከዚህ ይጣፍጣል። አሁን ይሄን ኑሩ ማቱ ጥቶ በቀና ታመለስ ታመለስ ስኳር ያለው ሻይ ተጠጣለ። ሁለተኛው ኮምቦ ደግሞ ጾሙን እንገፋበታል። ጾሙን አንጀታችንን ምሽራን ታርጋን

ስርብር ያለ አይመስለኝም። እንደ ይለው አስር ብር ምንድን ነው የሚለው መሰለህ? እየመጡ የሚበሉትን ሰዎች ያያሉ። እየመጣ ታያለ ሰው ሲበላ የቀረውን ምግብ ምናምን ታያለህ። እናንበላ አንተማ አትበላም። ይሄ እኮ ትልቅ ነገር ነው። እንደ ቀላል ነገር እንዳታየው። ያላገኝ ስንት አሉ። በአምሌ ፓርቲ እንለያለን በምክንያት ነው።

ይህንን ላይፍ ለማየት ነበረ። ስናሽቀበጥ የነበረው ትዝ ይላችኋል። የሁለት ሰው እኮ ነበር ምንከፍለው ታክሲ ራሱ የኮሮና ሰዓት። እንደ ሀገር እኮ ነው ያሽቀብጥ ነው ወገን፣ እንደ ሀገር እኮ ነው ያሽቀበጥ ነው። ይህንን ላይፍ ለማየት ነበረ። ሴኒታይዘሩ ምግቡ ምናምን ተስ ተስ ተደርጎ በቃ አረ እንዳን ሞት ምናምን፣ ይህንን ላይፍ ነው አስታውሳለሁ። ዳቦ ምናምን ነገር በቃ አትጠጋ ምና እንደ ማይክል ጆርዳን ይወረውርልሃል ትቀልባለህ ምና ለምን ኮሮና ነው በቃ አሽቃበጥን እኮ። ሳኒታይዘር ሁለት ሜትር ምናምን አትንካኝ ምናምን ይህንን ላይፍ ለማየት ነበረ። እንደ ሀገር አሽቃበጥ ነው ወይ ጊዜ ቤተሰቦች የዛሬ ቪዲዮችን ያያችሁትን ይመስል ነበር። እንዴት ነበር ሀሳብ ስቴታችሁን ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ ተመልሽ እመጣለሁ። ሰላሙን ጤናውን ብዝታ አድርጎ